ጤና ስትሊን ክቡራትና ክቡራን የዩቱብ ቻናል ቤተሰቦች፣ ይህ ቻናል በየሰዓቱ የሚወጡ አዳዲስ ሰበር ዜናዎችን ከቢቢሲ፣ ከሮይተርስ፣ ከፎክስ ኒውስ፣ ከአልጀዚራ፣ ከሲኤንኤን እና ከተለያዩ ከዓለም አቀፍ እና ከሀገር አቀፍ ታማኝ ምንጮች የሚያደርሳችሁ ቻናል ነው። እንዲያመልጦ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያ ማረስተ ዜናዎችን እናስቀድም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ ሰርጥን ሙሉ በሙሉ ለመቆጣጠር ፍላጎት እንዳላቸው ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኃይለኛ ዘመቻ ያሉት በጋዛ ሰርጥ መጀመሩን ማረጋገጣቸውን ተከትሎ እስራኤል በጋዛ ከተማ የምትፈጽመውን ከባድ የአየር ድብደባ አጠናክራለች። የእስራኤል መከላከያ ሚኒስትር እስራኤል ካቲዚ በኤክስ ገጻቸው ላይ ጋዛ እየነደደች ነው ሲሉ አስፍረዋል። ከአንድ ሳምንት በኋላ ሁለት ዓመት የሚሞላው የእስራኤል ጋዛ ላይ እያካሄደች ያለው መጠነ ሰፊ ወታደራዊ ዘመቻ አሁን ተባብሶ ቀጥሏል። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መሰረት ከባድ በአየር ድብደባ እና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። በዚህም በጋዛ ውስጥ ያሉ ህንፃዎች በእስራኤል ጦር አውሮፕላኖች እየወደሙ ሲሆን፣ ይህንን የእስራኤል መከላከያ ሚኒስቴር እስራኤል ካቲዚ ጋዛ እየነደደች ነው ሲሉ ገልጸውታል። መስከረም 26 2016 ዓ.ም ተመረጥ ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ የ1200 ሰዎች ከገደሌ እና 251 ሰዎች ከአገቴ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽም ቆይታለች። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ከ60 ሺህ በላይ የጋዛ ነዋሪዎች አሁን የተከፈተው ጥቃት ደግሞ የሚሞቱትን ሰዎች ቁጥር እንደሚጨምር ተሰግቷል። ኔታንያሁ የጋዛ ከተማ የሐማስ መጨረሻ ወሳኝ ይዞታ እንደሆነች እና በቁጥጥራቸው ስር ለማስገባት ዚቷል። በተያያዘ ዜና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ ሰርጥን ሙሉ ለሙሉ ለመቆጣጠር ፍላጎት እንዳላቸው ል